ክብርት አፈ ጉባኤ ወይዘሮ ቡዜና አልከድር ክብሯን ሚኒስትር ዴታዎች ክቡር ዶክተር ወርቁ ጋቸና የኢትዮጵያ አርቲፊሻል ኢንቴሊጀንስ ዋና ዳይሬክተር፣ ክቡራን የከተማችን ከፍተኛ የስራ ኃላፊዎች፣ ክቡራን የጤናው ዘርፍ አመራሮችና ባለሙያዎች፣ ጥሪ የተደረገላቸው እንግዶች ከሁሉ በማስቀደም ሰርተን እንደዚህ አይነት ውጤቶችን ለማየት ያበቃን ፈጣሪ አምላክ የተመሰገነ ይሁን ማለት ወርዳለሁ። ከሀገራችን ወጣ ብለን ወደ ውጭ ስንወጣ የጤና ሕክምና ማዕከላትን ስንመለከት ጽድት ያሉ ለታካሚው ለአካሚው፣ ላሳካሚው እጅግ የሚመቹ አንዳንዶቹ በማየት ብቻ የሚፈውሱ የሚመስሉ ስንመለከት እጅግ በጣም እንቀና ነበር። ለሀገራችን ሄ ይገባታል እያል ይህንን ዘመን ያስቆጠረ አንጋፋ የዘውዲቱ መታሰቢያ ሆስፒታል በዚህ ደረጃ ተቀይሮ በአዲስ ግንባታ ብቻ ሳይሆን በአዲስ ዘመኑን የዋጀ የህክምና መገልገያ መሳሪያዎች ተሟልቶ የጤና ባለሙያዎችንም ጫና በሚቀንስ የታካሚዎችን ታክሞ የመዳን እድል በሚያሰፋ እንዲሁም ለአሳካሚዎችም ጭምር ለአስታማሚዎችም ጭምር ክብር በሰጠ መልኩ ተሰርቶ ለመርቃት በመብቃቱ እጅግ በጣም ደስ ብሎኛል። እንኳን ደስ ያላችሁ ማለት እወዳለሁ። የመንግስታችን የልማት ስትራቴጂ የሀገራችን በፈጣን ለውጥ ውስጥ እንድትገባ አስችሏታል። በዚህም ባለፉት ጥቂት ዓመታት የተሰሩ የአቅም፣ የተቋም፣ የመሰረተ ልማት ግንባታዎች ኢትዮጵያን የማንሰራራት ዘመን ላይ እንድትገባ አድርጓታል። ከሁሉ በላይ ትኩረት የተሰጠው ሰው ተኮር ልማት ሲሆን በአጭር ጊዜ ውስጥ ሚሊዮኖችን ተጠቃሚ ያደረገና ሀገር በኢኮኖሚ ከፍ ብላ እንድታድግና ፈጣን ለውጥ እንድታስመዘግብ የሚያደርጉ ለውጦችን ያየንበት ነው። በዚህ ሁለንተናዊ ሀገራዊ የማንሰራራት ሂደት ውስጥ መዲናችን አዲስ አበባ ጎልታና ደምቃ ትታያለች። የአዲስ አበባ ከተማ አስተዳደር ከተማዋን ለነዋሪዎቹ ምቹ፣ ውብ፣ ጽዱ የማድረግ በውጤቱም አዲስ አበባን የበልጽግና ተምሳሌት እንድትሆን ዘርፈ ብዙ ስራዎችን እየሰራ ውጤቶችን ማስመዝገብ ችሏል።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 የተደራጀ ትልቅ የህክምና ማዕከል ነው ማለት ይቻላል። ከጥቂት ወራት በፊት በዚሁ ሆስፒታል ወደ ስራ ያስገባ ነው 64 አልጋዎችን የያዘው የህፃናት የአእምሮና ህብለሰር ስራ ቀዶ ጥገና ህክምና ማዕከልም የዚሁ የጤና ዘርፉን የመቀየር የማሻሻልና የልቀት ማዕከል የማድረግ ስራችን አንዱ አካል እንደሆነ ይታወሳል። እንግዲህ የዘውዲቱ መታሰቢያ ሆስፒታል የልቀት ማዕከል ሆኗል ማለት ይቻላልና ይህንን ውጤት በማየታችን በድጋሚ ሁላችንን እንኳን ደስ ያለ ማለት ወዳለን። ከተማ አስተዳደሩ ትኩረት ሰጥቶ ከሚሰራቸው በተጨማሪ የግሉ ዘርፍ ግብረ ሰናይ ድርጅትም ጭምር የጤና ተቋማትን በመገንባትና በማስፋፋት ዘመናዊ የህክምና መሳሪያዎችንና በዘርፉ የላቁ ባለሙያዎችን በማፍራት በኩል ራሳቸውን ድርሻ እንዲወጡ በጋራ የኢትዮጵያን ብሎም የአዲስ አበባን የጤና ቱሪዝም መዳረሻነት እውን እንድናደርግ በዚሁ ልክ የተለያዩ ድጋፎች እያደረግን ነው። ይሄ ድጋፍ ተጠናክሮ የሚቀጥል መሆኑን ዛሬም በድጋሚ ላረጋግጥላችሁ እወዳለሁ። ክብርት ሚኒስትር ክብራን፣ የዚህ ፕሮግራም ታዳሚዎች፣ እንዲሁም ውድ የከተማችን ነዋሪዎች ይህ ሆስፒታል እና ሌሎችም በአዲስ አበባ የሚገኙ ሆስፒታሎች አገልግሎት የሚሰጡት ለከተማው ነዋሪዎች ብቻ አይደለም። በሪፈራል ከክልሎች የሚመጡ ታካሚዎችን ጭምር የሚያገለግል በመሆኑ በዚህ ልክ መስፋፋታቸው የላቀ አገልግሎት እንዲሰጡ፣ ዘመናዊ የህክምና መሳሪያዎች እንዲሟሉላቸው መደረጉ ለመላው ህዝባችን ታላቅ ብስራት ነው ብለን እናምናለን። በመሆኑም በየደረጃ ያላችሁ የሆስፒታሉ አመራሮች፣ ሰራተኞች፣ ባለሙያዎች መሰረተ ልማቱንና የተሟሉትን የሕክምና ግብዓቶች በአግባቡ በመጠቀም ቀልጣፋ የሕክምና አገልግሎትና በፍቅር የተሞላ የሕክምና ስነ ምግባርን በተላበሰ አገልግሎት ህዝባችሁን እንድታስደስቱ፣ እናንተም በዚህ በኩል ትልቅ የማይ ጊዜ የማይሽረው አሻራችሁን እያስቀመጣችሁ እንድትሄዱ በዚህ አጋጣሚ አደራ ማለት እወዳለሁ። የጤና ሚኒስቴርም ከከተማ አስተዳደሩ ጋራ ተባብሮ በጋራ ሆኖ እየሰራ ያለው ስራ እንዲጠናከርና አዲስ አበባን የጤና ቱሪዝም ለማድረግ እያደረግን ያለውን ጥረት ከዚህ በላይ አጠናክረን እንድንቀጥል በዚህ አጋጣሚ ጥሬን ማቅረብ እወዳለሁ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። እጅግ አድርጌ አመሰግናለሁ።